ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። እኔ ከሁሉ ሰላም ሁሉ መልካም ነው። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሁሉ አበረታቱ፣ ሸር አድርጉልኝ፣ ከእናንተ እርዳታችሁን ስለምፈልግ ማለት ነው። ፕሊስ በእናታችሁ በሸር በላይክ በሰብስክራይብ አበረታቱ። የማሮች ዬ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ተጠፋፋን? አዎ፣ ዛሬ የመጣሁላችሁ በአዲስ ቪዲዮ በአዲስ መረጃ ስለ ኖላዊት እና ስለ እንግዲህ ስላለው ድራማ ነው። ድራማው ደግሞ በጣም የሚያስተምር አስተውሎ ላየው ሰው በጣም የሚያስተምር እና ደስ የሚል ድራማ ነው ዋሮችዬ፣ በጣም ነው የሚገርመው፣ በጣም ነው የሚያስተምረው። ይህን ቪዲዮ ላይክ ሸር ሰብስክራይብ ያደረጋችሁ ቪዲዮውን ለመከታተል ሞክሩ። ላይክም አድርጉልኝ፣ ሸርም አድርጉልኝ። ፕሊስ እርዳታችሁ ያስፈልገኛል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴስቴሽን ላይ አስቀምጡልኝ። እኔ በዛ ሀሳብ አስተያየት መሰረት በምትሰዱኝ ሀሳብ አስተያየት መሰረት አስተካክላለሁ ማለት ነው። ፕሊስ ላይክ ሸር ሰብስክራይብ አድርጉልኝ። ድጋፋችሁ አይለየኝ፣ ሀሳብ አስተያየታችሁ አይለየኝ። አመሰግናለሁ። ወደ ቪዲዮው። በጣም አፈቅርሃለሽ። እኔም በጣም አፍቅሻለኝ ቆንጆ ምን ላድርግልሽ? የት ልሰልሽ? ምን ልጋብዝሽ? እንዴ፣ ምን ልጋብዝሽ? እስኪ እኔ የሆነ ምርጥ ጠሩኝ። ወይዘሮ ዝናሽ፣ ያው ዛሬ እቺ ልጅ አላየኋትም፣ የት ሄዳ ነው የሚል ነው። ከጓደኞቼ ጋር እኮ ቀጠሮ አለብኝ ብላ ሄዳ ነው። እናንተ ለምን አላደረስካትም? አይዙ ቅርብ ነው ስትለኝ ነው። አንተ እኮ የትም ቦታ እሷን የማድረስከው ግዴታ አለብህ። ጭራሽ እዚህ ቅርብ ነው ትለኛለህ እንዴ? ቼ የማትረባ ጄላይ፣ እየቀለደችበት ነው አይደል? ይሄ የጩኛ ተብዬዋ ነዋ። ለነገሩ ጉዷን በሆዷ ይዛ እኔ ነኝ የታወቅኩት። አንቺማ ቀድሞውንም እኮ አውቀሻታል። ምንድን ነው የተፈጠረው? ማለት ምን አይተህ ነው? በድብቅ ሰላይ ልኬ የተቀረጸውን ቪዲዮ ላሳይሽ በለውቅሌት በለውቅሌት፣ እግዚኦ ሀረነ ክርስቶስ የሚያስበላ አሁን ይሄ ነው። እናቴ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እንደምታዩት ነው እንግዲህ፣ እንዳያችሁት ነው ቪዲዮውን እንግዲህ ለነሀሜ ከቤት አልወጣም ብላለች። እንውጣ ሲላት አባቷም መቷል። እንግዲህ አባቷም ከሕክምና መቷል። ቤት እንውጣ ስትል አልወጣም ብሏል ማለት ነው። ከዛም አላችኋለሁ ከመጀመሪያው ስጀምርላችሁ አጋሽ ላይ ይኩን መቶ ከቤት ከሶፋ ላይ ቁጭ ብላ ነሀሜን ያገኛታል ማለት ነው። ከዛ ነሀሜን እንዴት ነሽ ሲላት አባት ደህና ነው ጋሼ ትለዋለች። ነሀሜት እኮ ስላንችን የጠየኩሽ እላታለሁ። አይ አባዬ ደህና ነው ለማለት ፈልጌ ነው፣ ይቅርታ ጋሽ እንዴት ነህ ትለዋለች። እና ደህና ነኝ፣ አባትሽ ደህና ነው፣ ይመለሳል አሁን ከዚህ ከሀገር ውስጥ እንድታከም እያመቻቸው ነው ይላታል ማለት ነው እና እና ወደ ውጭ አየድም አላልኝ አባዬ ስትለው፣ አዎ አይሄድም። ምን ነው ልጄ ሄደሽ አላየሽውም እንዴ ሲላታ የዚህ ውስጥ እኮ ስራ ስለበዛብኝ አልሄድኩም ትለዋለች ማለት ነው። እንጂ እኮ የዚህ ቤት ሰራተኛ አይደለሽም፣ ግዴታ የለብሽም፣ የዚህ ቤት ስራ መስራት ግዴታ የለብሽም ይላታል ማለት ነው። አይ አይሱ ልክ ነህ። ሰራተኞቹ ስለሄዱ ቁጭ ብዬ መቀለብ ስላልፈለግኩ ነው ትለዋለች ማለት ነው። ለዛ ኮ ነው እኔ ከውጭ ስራ ልፈልግልሽ ምናምን ያልኩሽ ላታ ላይ ማለት ነው። አይ ችግር የለውም ካስፈለገ ደግሞ ከአባትሽ ጋር ሌላ ቤት ልከራይላችሁ እችላለሁ ሲላት፣ አይ እዚህ ቤትማ ትንሽ መቆየት አንችልም ሲላት፣ አይኔም ስትለው፣ አይኔማ እንድትቆዩ ፈልጋለሁ አንቺ እዚህ ጫና እንዳይገዛብሽ ፈልጌ ነው ምናምን ሲላት፣ አይ ትንሽ እንቆያለን ትለዋለች እና አሁን አባዬ ደና ነው ስትለው፣ ደና ነው ትላለች። እዛ ዊ ጋሽ አመሰግናለሁ ብለ እቅፍ ስታረገው ትመጣለች ማለት ነው። ምነ ዝናሽ ትመጣለች ማለት ነው። ከዛ ዝናሽ ማንደፍሮ ደግሞ እንጂ ጭራሽ ብለህ ብለህ ደግሞ ከኔ አልፈው ሰራተኛ ማቀፍ ጀምርክ ስትለው ጋሽ ላይ ኩንታ በሳጭቶ በጥፊ ሊመታት ይካጠል ማለት ነው። እንዲህ ዛሬም ድረስ ልትመታኝ ነው ትለውና የቃጣህ ህቢ ነው ታውቀዋል። ግን ምን እየሆንክ ነው ምናምን ብላ ተጠይቀዋለሽ ማለት ነው። እናንቺ ደግሞ ከልጄ ጋር ጭራሽ ተጠረጥረኛለሽ ምናምን ብሎ ይበሳጭባታል ማለት ነው። ከዛ በኋላ ደዘትልና ነሐሚን ደንግጣ ወደ ክላሱ ትገባለች ማለት ነው። ተከትላ ትሄድ እናንቺ ጭራሽ ልጅ ያልፈው ደግሞ ከባሌ ጋር ምን እያለ ምን ታረጊያለሽ ትላታለሽ ማለት ነው። ከጋሽ ጋር ምንም እንደማላረግ ታውቂያለሽ። ለምንድን ነው ግን አንቺ ምን ምን እንደማላደርግ እያወቅሽ ለገር ፈልገሽ ናት እና ልጁ የምትቆዱፉኝ ትላታለች ማለት ነው። እኔ ደግሞ ከዚህ ቤት አልወጣም። ትወጫለሽ፣ ብር ልስጥሽ፣ ና ውጪ ስትላት ማለት ነው። እኔ ከዚህ ቤት አልወጣም አጋሽ ውጡ እስካላለን ድረስ አልወጣም። ቢገባሽ ደግሞ እዚህ ቤት የተቀመጥኩት ለአንቺ ጉዳይ ነው። ምናልባትም ደግሞ ይህን ጉዳይ ቆይትሽ ካወቅሹ ይቅርታ ልትጠይቅ ቻልሽ። ያለፈው ሮች ምን አልሽ አንቺ? ብላ በጥፊ ልትመታት ስለ ልጇን ትይዛትና እስከዛሬ እስከ ዛሬ ድረስ አክብሬሻለሁ። ከዚህ በኋላ ግን እጅሽን እያሰነዘሩ በጥፊ የምማታቱ ዘዴ ታቆም ያለሽ። በፍቅር ለመጡብኝ ፍቅር ነኝ። በጣም ደግሞ ለመጡብኝ ደግሞ ኃይለኛ ነኝ። ትትና እጇን ንቅት አደርጋታለች ማለት ነው። ከዚ የሰጠው ሽንብር ዘሽ ትወጫለሽ ትላታለች ማለት ነው። አልወጣም ትልና ከዛ የላይኩን ባለቤት ደግሞ ወይዘሮ ዝናሽ አንቺ ነማ ከዚህ ጠብቅኝ፣ የማደርግሽን ምናምን ትላትና ወታ ትሄዳለች ማለት ነው። ከዛ እስከሄደች በኋላ ትልና ማለት ነው አንቺ እንደ እኔ ቤተሰብ ስታ የምታደኝልኝ ባለ ነገሩ ላንቺ ስል ሳይሆን ለጋሼ ስል ጋሼ በጣም ስለሚያሳዝኑ ነው የጋሼን ቤት ለማዳን ነው ከዚህ የተቀመጥኩት። እኔ ቤቱን ላድን ነው ከቤት ችግር አለ ትላትና ማለት ነው። ደሞ አንቺማ ስለሆንሽ ነው ቤት ለአንቺ ቤቴ ውጭልኝ። የአባትሽን ቤት እንደሚመጣ ነግሮኛል። ምን ይደረግ ትላታለች ማለት አንድ ነገር አባት ሲመጣ ከዚህ እንደ ድሮ ብሎ የሚያስብ ድሮስ ይመጣል እናንጅ፣ ና አንድ እጅሽ ቁም ስቅሉን እንዳሰቃያችሁት አይደል? ትላታለች ማለት ምን አልሻንች፣ ይልቁንስ ልንገርሽ፣ የሰጥ የምሰጥሽን ብር ይዘሽ እዚህ ቤት ትውጫለሽ ትላታለች ማለት ነው። ያልኩሽን የሰማሽ አይመስለኝም እዚህ ቤት የምቆየው ቤተሰብሽን ለማዳን ስል ነው ትላታለች ማለት ነው። ሁላችንን እሳትና ጭድ ካደረግሽም በኋላ ከማን ነው የምታደኘን? እሱን እንኳን አሁን አልነግርሽም። ምናልባት በኋላ ሲገባሽ ያሳለፍሽውን ሁሉ ያደረግሽብኝ ነገር ሁሉ አይተሽ ይቅርታ ልጠይቅ ይሆናል። ማን ያውቃል? ምናልሽ አንቺ ውርጋት ብላ በጥፊ ልት መታስተ ልንቅስል ምንድን ነው እናንተ

አሁንን ለመናገር ነው። ነሐሚ በዛች ምስኪን እየታለለ እንደሆነ ሳስብ ያሳዝነኛል። ትልና ነሐሚን ወደ ማንተ ሄዳለች ወደ ኤርሚ ኤርሚ ሄድና የናሆምን ፍቅረኛ የናሆም እናት እንድትሰልይልሽ አዛኛለች ይላታል። ማለት ለምን እንደያዘዘች ያዘዘችሽ ስትለው፣ ምናላት ምናላት ብለህ ንገረኝ ብላ አዛኛለች ይላታል ማለት ነው። እናንተ ምን አሰብክ ስትለው፣ አይ በቃ እኔማ ልሰልልሽ ነው። አንቺ ግን የእውነት ናሆምን ትወጂዋለሽ? በጣም ነው የምወደው። አንተስ ናሆም ምን ነው ትወዳታለህ? በጣም ነው የምወዳት። ይሄን ሲባባሉ በቪዲዮ ተቀረጹ። ከፍላይ ላይ እንትን አርጎባችሁ ነበር ማለት ነው ይሄ ሰላይ ልቆባን ነበረ። ከዛ ያን እያወሩ ያለ ከኤርሚ ጋር ትሄድና እኔ ነዋሜን ላገናኘህ፣ ለዋሜን በፍቅር ልቅረባትና እኔ ነዋሜን ላስታርቅህ አንተ ደግሞ ገመናዬን ሁሉ ሸፍንልኝ ትለዋለች ይመስለኛል፣ ትለዋለች ማለት ነው። ከዛ እንደዛ ስትለው አንቺ ግን ለምን እስከ መቼ ነው አስመስለሽ የምትኖሩ? እኔ የምነግርሽ ነው አቶ ትለዋለች ማለት ነው። ስላለፈ ነገራችን እርሰው ምናምን ትለዋለች ማለት ነው። በኋላ ይልና ሽንት ቤት ከሽንት ቤት ከሄደች በኋላ ደግሞ አስጓጉሮ አስጓጉሮ ለገጋት እና መሆንነች ነው ሲላት፣ የሆነ ነገር ሰሞኑን እየተሰማኝ ነው ስትል ቪዲዮ ቅርጽ አደረገ። ከዛና ስትለው በቃ ያረገዝኩ ይመስለኛል ትለዋለች። ቼ ብረድ ነው አይዞህ፣ ከአንተ አይደለም ያንተ አይደለም አታስብ ምናምን እያለች እያለ ይህን ቪዲዮ ቅርጽ ያደረጉና ይሄ ቪዲዮ ለማን ይደርሳል? ለጋሽ ላይኩን። ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው። ጋሽ ላይኩን እንደዚህ እንደዚህ ብላ ከሰው ጋር እየተዘናጀነች ነው ልጄ ጋር እየቀለደችበት ነው ይላል፣ ማለት ነው። በስማ በለው በለው በለው በለው ልጄ ጋር እየቀለደችበት ነው ምናምን፣ አመን ይልና ይናደድና ቪዲዮን ከፍቶ ሲያይ እርጉዝ እንደሆነችና ማን እንደሚያናዘዛት ልጅ አልታወቀም ብለው ኤርሚ እያናዘዛት፣ ኤርሚን አላስገቡትም። ለምን ተሸፍኖ ስለነበረ ማለት ነው። ከዛ መጨረሻ ላይ አረገዝኩኝ አረገዝኩ ብላ ስታወራ ቪዲዮ ለማን ደርሰዋል? ጋሽ ላይቁ ላይቁ ደግሞ ተናዶ ሄድና ከቤት ውስጥ ናስኪ ምናምን ብላ ኤርሚ ቁሞ ባለበት ጋሽ ላይቁን ቢደውልኝ ዝና ወደ ዝናሽ ዝናሽ ጋር ሄድና ልጄ ጋር እየቀለደችበት ነው። እየጠጣችሁ ውሃውን እየጠጣችሁ ልጄ ጋ እየቀለደችበት ነው ምናምን ይላል ማለት ነው። ከዛ በኋላ እንዴት ድሮ ማንቺ ጠልተሻት ነበረ ምናምን ይልና ቢሮውን ከፍቶ ያሰማታል ማለት ነው። ቅሌት ቅሌት ቅሌት ቅሌት ቅሌት ቅሌት ቅሌት ቅሌት ቅሌት አቤት አቤት አቤት እጃችሁን የበተናቸው አውሮ ይልና የነሐሚ የነሐሚን አባት ይመጣል። የነሐሚን አባት ተሽሎት ይመጣል ማለት ነው። ከዛ በኋላ ነሐሚን አባት ይመጣል። አባዬ ላይ ታቅፋዋለች። እዛ በኋላ እንዴት ነህ አባዬ፣ ተሻለ? ምናምን ትለዋለች። ንዝት ወይዘሮ ዝናሽ እነዚህ ሰዎች ከቤት ያስወጣልኝ ዛሬም እዚህ ይዘን ልትመጣ ትለዋለች ማለት ነው። ከዚህ በኋላ እንግዶቼን ይላልጋች ላይ እንግዶቼን ብትናገሪ ወዮልሽ ብሎ ያስጠነቅቃታል ማለት ነው። ከዛ በኋላ ነዋሚን ከአባቷ ጋር እያወራሽ ምነው ኤርሚ፣ አባዬ ኤርሚን አታውቀውም የተደበቀ ነገር ማአለሽ ይላታል ማለት ነው። አባዬ እንደዛ ብላ አጥብቃ ተጠይቀኝ ግን መቆየት ስላለብን ነው ትለዋለች። ወይኔም ላኪት ትዕግስቱን ስታይ ከዛ በኋላ ወይዘሮ ዝናሽ ትሄድና አባቷን፣ የነሐሚን አባት ለምንድን ነው እዚጋ የተቀመጥከው? ምናምን ብቻ ሙንጭቅጭቅ ማለት እጁን እዚህ ያመጣ ተንኮልህማ ምናምን ትለዋለች ማለት ነው። በጣም መስዋዕት እየከፈለች ነው፣ ቤት ማለት ነገር፣ ያልፋል፣ መታገስ ነው። ከዛ በኋላ እኔ አንቺ ይቅርታ አያድርግልኝ እኔ ምንም አላረግም። ልጅቷን ሀምንት ነው ትለዋለች። ልጅቷ ከጓደኛ እንሂድ ብላ ስወስዳት ከዛ ማይሆን ቦታ ሲሆን መለስኳት፣ ስመልሳት ተኮርፋ እስካሁን እንደ አልወጣችም ይላታል ማለት ነው። ከዚች ምስኪን ላይ ልትጫወትባት ነው አንተ ደግሞ አይደብርህም? ሁልጊዜ የሰው ህይወት እንዳበላሽህ ምናምንትልና ጠበቃ ትሆንላታለች ማለት ነው። ከዛ በኋላ እኔ እኮ ምንም ላደርጋት አይደለም። እኔ የመጣሁት አንቺ እንዲቀርታ ልጠይቅ ነው። እባክሽ፣ ነገር ነው አልፈልግም። ግን አንድ ነገር ልንገርህ አባዬ እንደሚያውቅህ ከዚህ ቤት ማሳወቅ የለብህም አባቴን እንደማታውቀው መሆን ያለብህ ትለዋለች ማለት ነው ያልሽኝን ሆኖ ላ አደርጋለሁ ይል ና ከዛ አባቷ ብሎ ያሳላት ከዛ ወይ አባዬ ትልና ተመልሳት ሄዳል ከዚ ልጅ ጋር ያለች ነገር ምንድን ነው ምንድን ነው ይሄ ልጅ አልነገርሽኝም እዚህ በፊት ምን እንዳደረግሽ አልነገርሽኝም ይላታል ማለት ነው ወይ አባዬ የልጁ የዚህ የልጅቷ ሹፌር ሆኖ ተቀጥሯልና አሁን ከዚህ ይመጣል የልጅቷን ህይወት ሊያበላሽ ብሎ ነው ለዛ ደግሞ እንዳያበላሽ አልፈቅድለትም ትላለች ማለት ነው ከዛ በኋላ ሌላው ይሄ ነው ከዚህ ቤት ያስቀመጠሽ ሲላት አዎ አባዬ ትለዋለች እኔ ከዛ ሌላ ሚስጥር አለ አባዬ፣ ያ ነው አንደኛው። ሊያስቀምጠኝ የሚችለው ልጅ እኒህ ሴትዮ እያሰቃየች ነው። ባክሽ ልጅ ምናምን ሲላታች ሴትዮማ ብላ ይደለት ማታስተል ነው ልጅቷ አትመቻትም ይልና የእሷ አባት ማለት ነው። ያስቆማታል እያለ እዛ በኋላ እርግዝናዋን እያዩባት ይቀጥላል? አይቀጥልም? ቀጥልም ያናየዋለን? አናየውም? በቀጣይ ቪዲዮ ይዤላችሁ እመጣለሁ። እውነት ለመናገር በጣም አስተማሪና ደስ የሚል የነሐሚን ድራማ የሚያስተምር ድራማ ነው። ሁዶች የገባችሁ እዩት። ሃሳብ አስተያየት ካላችሁ ደግሞ አስቀምጡል ኮሜንት ላይ። ነሐሚን በጣም ጀግናና መስዋዕት ከፋይ ናት። እንግዲህ ያንም ደግሞ እርግዝናውን አምኖ ተቀብሏል፣ ሐኪም ቤት ወስዶ አስገብቷታል ማለት ነው። ምስኪን ነዋማ ይውቅ ጉዱን አያውቅ ማን እንደሆነ። ብቻ እንደዚህ አይነት አጭበርባሪ ሴቶች ወንዶች እየሰውራቸው፣ ሴቶችንም እንግዲህ ከአጭበርባሪ ወንዶች እየጠብቀን እያልኩኝ እኔ ከሆዱ ልሰናበታችሁ ነው ለማለት እወዳለሁ። ሀሳብ አስተያየት ካላችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡ ኑ አበረታቱኝ ውዶች እዬ። በቀጣይ ቪዲዮ እንዳዲስ ተንትኜ አመጣላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይኩንም አትርሱት ለማለት እወዳለሁ። ማሮችዬ እና ደስ የሚል የሚያስተምር በጣም ልብን የሚነካ ድራማ ነው። ለሰው ልብ ሲባል አንድ ሰው ውለታ መክፈል ስላለበት ዝቅ ብሎ ውለታ ይከፍላል ማለት ነው። እወዳችኋለሁ።